ልቢ ላይ ያለችው እሷ ነች፣ ዲና ናት። ከሰዎች እኔ ምንም አይነት ህይወት አልፈልግም። ሴት ናት፣ አንደኛም እንደ ሴትነቷ ማክበር መቻል አለብኝ። በሴትነት አውርቻት አልጀምር ያለ ፍላጎቴ ማንንም ሰው። አንተ አሁን የሆነ ሰው ፈልጋለሁ። ቤት ይዣል፣ ቤት ድረስ ይዣል። ሰላም ሰላም! ውድና የተከበራችሁ የሳጋበሻ ፋሚሊዎች እንደምናችሁ ሰላም ነው? እኔ እግዚአብሔር ይመስገን ደህና ንም። ዛሬ ያው ትናንት በጆ በተለቀቀው ቪዲዮ ያው ትንሽ ቅር ብሎታል ጆ እና ስልክም ስደውለት አያነሳም። ያው በቴክስትም ይሆን የሆነ ነገር ተናግሮኛል። አንዳንድ ነገሮችን ትናንት ልጅቲቱ ያው እኔ ጋ ኮንታክት አድርጋ ተጻጽፈን ምናምን ነበር እዚህ ጃቴርኩት እጃት ከሄድኩ በኋላ ያው እንዳያችሁት ልጅቲቱን አግኝተዋለች ማለት ነው። ልጅቲቱ ስታገኘው ያው በጣም እኔን ለምን ይዛት መጣ፣ ለምን እንደዚህ አደረክ ምናምን ብሎ በጣም ተቀይሞኛል። እና ዛሬ ቪዲዮ ይዤ የቀረም ይቅርታ ለመጠየቅ ነው። ጆ እየመጣ ነው፣ ደውዬለታለሁኝ። በጣም ያው በእናንተ ፊት ቅርታ መጠየቅ ስለፈለግኩ ነው። እስከሚመጣ ያው እና ፋሚሊ ያው እሱ ባለፈለገው ሁኔታ ብዣት ስለሄድኩኝ ያለ ፍቃዱ ነው ብዣት የሄድኩት። በዛ በጣም ቀይሞኛል። በጣም አስቀይም ዋለሁኝ ማለት ማድረግ የለብኝም ነበር። ያልጠየቅኩትም መጀመሪያ ጠይቄው ቢሆን ምናምን አሪፍ ነበር ያው እንደጓደኛም እንደወንድምም እንደ እንደዛ ነበር ማድረግ የነበረብኝ ግን እኔ አልጠየቅኩትም። በጣም ጸጽቶኛል። ይቅርታ ለማለት ፈልጌያለሁኝ። እሱን እንዲመጣ ያው ሲመጣ ይቅርታ ለመጠየቅ ፈልጋለሁኝ እና ውድ ፋሚሊ ያው ጆል ማለት ለእኔ ብዙ ነገር የከፈለ ልጅ ነው። ማለት ብዙ ነገር ያደረገ ልጅ ነው። የቲቡን የከፈተ ልጅ ነው። ያው ከዛ በኋላ ጓደኝነቱን እየጠነከረ መጥቶ አሁን እንደ ወንድም ነን። ቀረቤታችን ግን ሳይፈልግ ባልጠበቀበት ሁኔታ ባልተዘጋጀበት ሁኔታ ነው ልጅቲቱን ይርኩት። እኔ እንደዚህ አይነት ክስተት ይፈጠራል ብዬ አላሰብኩም ነበረ። ያው ልጅቲቱ ስጠይቀኝ በጣም ብዙ ጊዜዋ ነው ማውራት ከጀመረች፣ እና እሷን ያው በጣም በጥሩነት ልብ ነው። በጣም ጸጽቶኛል። በጣም ያው ባረኩት ነገር ማለት ማድረግ የለብኝን ነገር ነው ያደርኩት። እሱ ለእኔ ብዙ ነገር ሆኖ እኔ የሆነ ነገር እንኳን አንድ ነገር ሳልነግረው እንደዚህ ነው እንደዚህ ነው ብዬ ሳልነግረው ዝም ብዬ ሰተት ብዬ ነው የሄድኩት፣ ቤቱ ይዣት የሄድኩት። ከዛ በኋላም ያው የተፈጠረውን ነገር አይታችኋል። በኋላም ምንም ያው ጥሩ ነገር ይሆናል ብዬ ነበር ያሰብኩት። ሐሳቤ፣ ልጅቲቱ ያው ስታወራው ምናምን ያለውን ነገር በጣም የሚያስደብር ነገር ሆኗል። ዙሮ ለጆ ደው ይለታለሁኝ በእናንተ ፊት ይቅርታ መጠየቅ እፈልጋለሁ። ካሜራ የያዝኩት ለዛ ነው፣ ካሜራ ይዤ የመጣሁት ማለት በቃ አሁን ጆ እየመጣ ነው። በእናትህ እንትን አትበለኝ። አይደለም አንድ ነገር ነገር እንግዲህ ስትጀምር እንደዚህ ነገር ታደርጋለህ ያለ ፍላጎት ማንንም ሰው አንተን፣ አሁን የሆነ ሰው ፈልጋለሁ ቢል ያለ ፍላጎት ቤት ይዤ አልመጣም፣ ቤት ድረስ ይዤ አልመጣም። ይገባኛል፣ ግን እኔ እኔ አስቤ የነበረው ድጂቲቱ በጣም ከዛ ላይ ደግሞ እኔ ቻናሌን አምኝ ሰጥቼ ነው። በኔ ቻናል ቪዲዮን አንተ ራስህ ነው የለቀኩኝ። በኔ ቻናል ቻናሌን የሰጠሁ እኮ ቢያንስ አንዳንድ ነገር ሼር የምታደርጋቸው ነገሮች ካሉ ተጠቀም ቢያንስ። ቻናሉን አንተ ላይ ያስገባሁት ነው አምኝ ነው። እና ይሄ ነገር ምንድነው አንተ እንደዚህ ማድረግ ይበቃ። ማለት እኔ ታውቃለህ፣ ለዲና ያለ ፍቅር ዛሬም ነገም ትልቅ ነው። እስካሁን ተስፋ አልቆረጥኩም ነው። እኔ ግን ልንገርህ አንድ ነገር መጀመሪያ ላስረዳ። የፈለገች ሴት ስትሆን ትችላለች። ማንኛውም ሴት ቤት እሺ፣ እቺ ልጅ ጣላት ብትሆንስ? የሆነ ነገር ታደርግ ብትሞክርስ? እሱ ልክ ነው እኮ። እኔ ማስፈቅር ነበረብህ፣ መጠየቅ ነበረብህ። በጣም ተናድጄብሃለሁ። ምንም ክርክር የሌለው ነገር በጣም የተናደርኩብህ እኔ ማለት ስለሚደብረኝ እኔ ደግሞ አንተ እንድትለወጥ አንተ ትልቅ ደረጃ እንድትደርስ ነገሮችን ሳደርግ ነው። ምንም አይነት ክርክር የሌለው ነገር ማለት ነው። ጆይ እኔ እኮ ይሄን ሳላስብ ቀርቼ አይደለም እኮ። ቢሆንም መጀመሪያ ነው። መጀመሪያ እንደውለ ጆ ሰው እየፈለገ ነው። አዎ ኢጃት ልምጣ ወይ ቤት ውስጥ ያደረገው ነገር ፌር አይደለም። ገብቷል። ይገባኛል ሁሉን ነገር። እስኪ አንተ ሌላ ነገር ቢሆንስ እስኪ አስበው። ሌላ ነገር ሌላው ነገር ተሆነ ሌላ ነገር ቢሆንስ? ልጅቷ ምን ዓይነት ነገር የለባትም ማይቻት። በቃ ንጹህ ፍቅር ነው ያለባት። ግን ሌላ ሰው ቢሆንስ? ብዙ ጊዜ ነው ማውራት እኮ ፍቅር። አንተ ንጹህ ፍቅር ቢኖራት እኔ ዛሬ ላይም ልቤ ላይ ያለችው እሷ ዲናናት ከሷ አልፈልግም ያው ፍቅር ማግኘት ማጣት ያው ደስ የሚል ስቃይ ነው። ምንም ነገር ተስፋ በቆረጥኩበትም በሁሉም ነገር ደስ የሚል ስቃይ ነው። ግን እንደዚህ ማድረግ አልነበረብህም። በጣም ነው የተናደድኩብህ። እኔ ላንተ ብዙ ነገር ነው መመኘው። አስበው፣ ላይሆን ይችላል ይሄ ነገርም ታደርጉ እኔ አዎ ያሰብኩት ከጥሩ ጎን በጥሩ ጎን ስላሰብኩት ምናልባት ነው። ግን ልጅቱም በጣም በፊት ተከታታይ እንደነበረች ነግራኛለች። ከዛ በኋላም ደግሞ በቪዲዮዎች ላይ ስጠፋ ቪዲዮ ምንድን ነው ይሄ ልጅ የጠፋው ምናምን እንደዚህ ታወራይ ነበር ከዛ በኋላ በቃ እስኪ አገናኝ የሚል እንትን መጣ እና ደግሞ ቪዲዮም እንድትሰራ እንድትንቀሳቀስ እፈልጋለሁ። እኔ እንደዚህ ወጥተ ከቤት ምናምን የጓደኝነቱን ሲስተም በደንብ ሰው ጋር እንድትሆን ምናምን እንድትውል እፈልጋለሁ። ይህን የፍቅሩን የተጎዳህበትን ነገር እንድትተወው ስለምፈልግ ነው። ከዛ አንጻር ነው እንትን ያልኩት ጆዬ እንጂ ለመጥፎ አስቤ አይደለም። ይ ምንም ነገር ቢሆን እኔ ለእንግዲህ ይቅርታ እንድጠይቀኝ ምንም አደለም ማለት ነው መማር ካለብህ ነገር መማር አለብህ። ይሄን ቪዲዮ ያስኩት ያው አንተን ይቅርታ ለመጠየቅ ነው፣ ሌላ አይደለም። አረ ኖርማሊ የጓደኝነት ችግር የለውም ግን አሁን ሌላ ነገር የሚፈጠራል ብዬ ስለማሰብ እንደዚህ ነገር ገብቷል አይደል? ይገባኛል፣ ይገባኛል። ያስጠላል። እኔ አሁን ይሄ ቪዲዮ ተለቆ እኔ አንዴ ተለቆዋል ብዬ ነው እንጂ ይሄ ቪዲዮን ባጠፋው ደስ ይለኛል፣ ግን አንድ የተለቀቀ ቪዲዮ ነው ማጥፋትም አልችልም። በቃ ጆዬ፣ እኔ በቃ በጣም ነው የምወድህ። እንድትንቀሳቀስ እንድትሰራ ነገሮች ደሞ ፋሚሊዎችም ያው የጠፋበት መንገድ በውስጥ መስመር የሚያወሩኛሉ። ለምን እንደው የማይንቀሳቀሰው ለምን እንደው የማይሰራው ምናምን የሚሉኛሉ፣ እና እሱን ከማሰብ አንጻር ነው እንድሰራ ስለምፈልግ ሰውም እንዲ ጥሩነትህ ጎልቶ ስለሚታይ ወጣ እያልክ እንድትታይ ስለሚፈልግ። ቪዲዮ መስራት ካቆምኩ አራት ወር ምናምን አለፈኝ፣ ገባኝ። ያም ቪዲዮ መስራት ብፈልግ ብዙ ጊዜ እሰራቸዋለሁ ስራዬ ስለሆነ ልሰራው ይችላሉ። ገብቷል። ግን አሁን ላይ ምንም ነገር ማድረግ አልቻልኩም። በቃ ማለት አንድ የተጎዳ ሰው ያስመሰለ ቪዲዮ ላይ መውጣት ማለት ይሄ ከባድ ነው ማለት፣ ስትጎዳ ከልብ ነው። ከልብ የተጎዳውን ነገር ደግሞ በምንም ልትሽረው አትችልም። ይ ገብቶሃል አ ከአንገት በላይ አይደለም። ልጅ ሳምታኔ ትላንትና እንደዛ ስትሆንብኝ እንደዚህ አይነት ፊት ማሳየት የለብኝ እንግዳ ከቤትህም ሲመጣ ሪስፔክት መስጠት መቻል ነበረብህ። ግን እንዲያውም እኔ ስሜታዊ አልሆንኩም። ገብቶሃል አ ስሜታዊ አልሆንኩም። ስሜታዊ ስላልሆንኩ ነው በይቅርታ ብዬሽ ትጫት ወደ ቤት የገባው በቃ ምንም ነገር ማድረግ ስላልቻልኩ፣ ምክንያቱም ሴትናት አንደኛም እንደ ሴትነቷ ማክበር መቻል አለብኝ። ብዬሽ በሴትነት አክብሪያት አብሬያት እንትን እያለ አውርቻታለሁ። ይጥላል አይደል? አብሬያት አውርቻታለሁ። ምንም ነገር ምንም አውርቻታለሁ። በቃ እንደዚህ ግን፣ በዚህ ደረጃ አንተ እንደዚህ ታደርጋለህ ብዬሽ አልጠብቅኩም። ወይ አንድ ማን ነግሯት ነው እስከ ማለት ድረስ ቪዲዮ ከተለቀቀ በኋላ ነው ነገሮች እኔ እንት ነው ያው፣ እኔ ቤት አድርሻት ተመለስኩ፣ እንድታወራ ቦታ ከፍቼላት ነገሮችን የሆነ ነው መንገድ እንኳን ልክፈት ለ ብዬ ነው ማለት አንተ ያለህበትን ዲፕሬሽን አቋርጦ ያለህበትን ነገር አቋርጦ እና ከዛ ወጣ ብለ እንደኛ እንድትንቀሳቀስ ፈልጋለሁ። እኔን ያንቀሳቀስከኝ ያስጀመርከኝ ብዙ ነገር መስመሬን ያስያዝከኝ አንተ ናር ይሄንን ነገር አንተም እንድታረገው እፈልጋለሁኝ። አሁን ምናልባት ከጎን እንድሆን ስለምፈልግ ነው። ሲጀመር ብዙ ማስባቸው ነገሮች አሉ። አሁን እኔ አላውቅም፣ ብቻ ግን እንደ እግዚአብሔር ፍቃድ ብዙ ማስባቸው ነገሮች አሉ። ግን ትላንትና በእሷም ባደረግከው ነገር እኔ በቃ ደብሮኛል። ግን ችግር የለውም ጆዬ፣ ኧረ ችግር የለውም የሚል ነገር የለም። አስቢጥሮ ጎን ነበር። ግን ለእንግዲሁ አንድ ምክር ልምከር እንደ ወንድምነትም እንደ ጓደኝነትም ማድረግ ያለብህ ነገር ሰው ያለ ፍላጎቱ ማንንም ሰው ማንንም ማገናኘት የለብህም ገብቷል ማንንም ያለ ፍላጎት የሆነ ሰው ፍላጎት ሲኖረው በፍላጎት ደረጃ ነው ያን ሰው ማገናኘት ያለብህ ገብቷል ፍላጎት ከሌለው ያለምንም ፍላጎት ምንም ይሄን ይሄን ማድረግ አችልም ማስፈቀድ አለብህ ሰው ለማገናኘት ማስፈቀድ አለብህ ጆ የሚፈልግ ሰው አለ እንደዚህ ያኛውም ጓደኛ ከሆነ የሚፈልግ ሰው አለ ምናምን ነገር ብላ ነበር ማለት የነበረብኝ መጀመሪያ ነገሮችን እኔ እንደዚህ ያልተገነዘብኳቸውም ያው ይቅርታም ለማለት የመጣሁት በዚሁ መጨነቅ የለብህም ማለት አለብኝ። ቤተሰቦች ይቅርታ መጠየቅ ስላለበት ነው፣ እራሱ ተሰምቶት። ግን ይቅርታ ጠይቀኝ አልፈልግም። ጓደኛ ነው፣ ግን ትምህርት ከነገሮች ስለምንም ነገር አዲስ ስለሆነ ትምህርት እንዲወስድ ይሄን አታድርግ፣ ይሄን አታድርግ ተብሎ መመከር ያለበት ልጅ ነው። ገብታችኋል። ለዛ ነው እንጂ በጓደኛ በመሀል ተነጋግሮ ነገሮችን መፍታት ይቻላል። ከቪዲዮ ጀርባ ግን እየተጨናነቀ ስለነበረ ነዛ ነው ቤተሰቦች፣ ቅርት አርግበታለሁ። በጣም ነው ማመሰግነው። ውሽድ ወንድም ማለት አብሽር፣ ችግር የለውም፣ አትጨናንቅ። እሽን ያባት ቤተሰቦችን አትሰናበትም። እንዲ ቻው፣ ወዳቸዋለሁ።